ጨው አርግ ያለው በጣም ነው የምትወዱት። በጣም ቆንጆ ነው። ከሩዝ ጋራ ሲበላ እንዴት አባቱ እንደሚጣፍጥ እና አሰራሩ ወደ አሰራሩ እንሄዳለን ማለት ነው። ሰላም ሰላም ጓደኞቼ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እናንተ እንዴት ናችሁ? እኔ ጋር ሁሉ ሰላም ነው እግዚአብሔር ይመስገን፣ ደህና ነኝ። ዛሬ ማሳያችሁ የሩዝ ከሩዝ ጋራ የምናቀርበው እንደ ሚጥሚጣ ማባያ ነገር ነው። እንደ ሸርጣ ነው የሚሉት እነሱ ልክ እንደ ደቁስ አይነት ነገር እንሰራለን ማለት ነው። የሚያስፈልገን እሱን ለመስራት ጣሂኒ ያስፈልገናል። ይህን የምታዩት ጣሂኒ ያስፈልገናል። ሌሞን ጁስ ያስፈልገናል። ቃሪያ በዚህ እኔ አምስትን የተጠቀምኩት አምስት ፍሬ የተጠቀሙ እዚህ ጋር ይታያቸዋል ብዬ ተስፋ አደርጋለሁ። ቃሪያ እዚህ እዚህ ጋር ደግሞ ማቅዶ እነሳለሁ ማለት ነው። እዚህ ጋር ጫወታልኝ በትንሹ ነው የማደርገው። መፍጫ መፍጫ አለኝ ሁሉንም ነው የማደርገው መፍጫ ላይ ያደርጋለሁ ማለት ነው። ሶስት ሎሚን የተጠቀምኩት ይሄንንም እንዳለ ጨምረዋለሁ። ሁለት ማንኪያ ይበቃቸዋል። እኔ ግን ዝም ብዬ በግምት ጨምራለሁ። ሁለት ማንኪያ

በጣም ቆንጆ ነው ከሩዝ ጋር ሲበላ እንዴት አባቱ እንደሚጣ